በዚህ ምክንያት እዛ ውስጥ ንጹህ የሆኑ ህዝቦች አሉ። ምንም እንትን የሌላቸው ኃጢአት የሌለባቸው በዚህ ምክንያት እኔ ምህረት ተደርጎላቸው የእውነት ለመናገር እንትን ቢደረግ ጥሩ ነው የሚል መልእክት ለማ ታላቅ የምስራች! በአራት ሚሊዮን አራት መቶ ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን ሁለት አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን ሁለት ቤዝመንት ያለው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 0941 ላይ ይደውሉ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ ክብር ጠቅላይ ሚኒስትሩን በማዕከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ አመሰግናለሁ። ወደ ጥያቄ ከመግባቴ በፊት ትንሽ አስተያየት መስጠት ፈልጋለሁ። ሀገራችን ኢትዮጵያ የረጅም ጊዜ ታሪክ ያላት፣ ከነዚህ ውስጥ በተለይ የራሷን ፊደል እና የቀን መቁጠሪያ ያላት ሀገር በተለያዩ ጊዜ የሚደርስባትን የወራሪዎች ጥቃት መልሳ መክታ ዳር ድንበሯን፣ ሀገሯን፣ ክብሯን ስታስጠብቅ የነበረች ሀገር ስትሆን በስልሳዎቹ፣ ሰባዎቹ አካባቢ መሪዎች በሚከተሉት ስርዓት በተለይ በስልሳ ስድስት ሰባት አካባቢ ተነስቶ በነበሩት ረሃብ እና ድርቅ የሀገሪቱ ክብር የተዋረደበት ሁኔታ እናስታውሳለን። አሁን ከዛን ጊዜ ጀምሮ እርግጥ ሲደረጉ የነበሩት ጥረቶች አሉ። ነገር ግን ክቡርነቶ፣ ክቡር ጠቅላይ ሚኒስትር 2010 ወደ ስልጣን ከመጡበት ጊዜ ጀምሮ ያቺ ወርዳ የነበረችው የሀገሪቱ ክብርና ሞገስ አሁን ከፍ እያደረጉ ያሉበትን ሁኔታ ነው እያስተዋልን ያለ ነው። ይህን ስል በተለይ ለልመና ልመናን የመሰለ የሚያዋርድ ነገር የለምና በተለይ ስን ለምን የነበረው ስንዴ በራሳችን አምርተን ወደ ኤክስፖርት ማውጣት መቻላችን እንደ አንድ ትልቅ ነገር ነው። ለድርቁ መነሻ ምክንያት የሆነው በተለይ የአየር መዛባቱን ለማስተካከል ደግሞ የተጀመረው የዚህ አረንጓዴ አሻራ ሌጋሲ ትልቅ ለውጥ እያመጣ እንደሆነ ከዚህ ጋር በተያያዘ በተለይ ከኮሪደር ልማቱ ጋር በተያያዘ በተለይ በክልል አካባቢ የምንገኝ ሕዝቦች ስለ አንድ ስለ የተሻለ ነገር ሲወራ አዲስ አበባን ነበር የምናይ የነበረው ለነገር። በአሁኑ ጊዜ ግን እነዚህ ነገሮች ወደ ታችም ወርደው በክልላችን ማየት በመጀመራችን ይህ ሁሉ እየሆነ ያለው ክብርነቶ የሰጡት ያሉት የአመራር ጥበብና ብቃት በመሆኑ ምክንያታዊ ሆኜ ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በስድስተኛው የፓርላማ መክፈቻ ንግግር ላይ ክቡር ፕሬዚደንቱ ካደረጉት ንግግር አንዱ የዚህ አባይ ግድብ መመረቅ እና በተለይ ለሌሎች የሀገሪቱን ልማት ወደ ላቀ ደረጃ የሚያሻግሩ ፕሮጀክቶች እንደ መዳበሪያ ፋብሪካ፣ አሁን ከነዳጅ ማምረት ጋር የተያያዙ ሌሎች እቅዶች መጀመራቸውን ነበር የገለጹት። እንግዲህ እስካሁን በጅምር ላይ ያሉት ልክ እንደ አባይ ግድብ አልቀው ማየት እንደምንጀምር እርግጠኛ ሁኜ ነው የምናገረው እያሳዩ ካለው ብቃት ማለት የአመራር ብቃት ይህን ካልኩ የአባይ ግድብ ተገድቦ አልቋል። አባይ ለረጅም ዘመናት በእርግጠኝነት መሬታችንና ወርቃችን እየወሰደ ለጎረቤት ነበር ሲሰጥ የነበረው። ይኸውን ዛሬ ቆሟል። ኢትዮጵያ እንደ ሀገር ብዙ ሳትጠቀም የቆየች ብትሆንም በዚህ ወንዝ ዳር ዳርና ዳር ሲኖሩ የነበሩ ህይወታቸውን እዚህ ላይ ትኩረት አድርገው ሲኖሩ የነበሩ ህዝቦች አሉ። በዛ በወንዝ መሙላት ምክንያት ከዛ ያፈገፈጉ አሉ። ስለዚህ ከዚህ ጋር በተያያዘ አሁን በቅርቡ እየሰማን ያለ ነው። ግድቡንም የወንዙንም ከወንዙ መፈጠር ጋር በተያያዘ የተጀመሩ ወደ 28000 ሄክታር መሬት ላይ የሚያርፍ ፕሮጀክት እንደታቀደ የሚል ሀሳብ አለና ጥያቄ በአባይ ግድብ ቀደም ብሎም ጥቅም ሲያገኙ የነበሩ ልዩ ጥቅም ሲያገኙ የነበሩት በዚህ ፕሮጀክት ውስጥ ታቅፈው ልዩ ጥቅማቸው ተከብሮ ተጠቃሚ የሚሆኑበት ምን የታሰበ ነገር አለ የሚል ጥያቄ ነው ያለ። አንደኛው ጥያቄ ነው ሁለተኛው፣ እንግዲህ ሀገራችን በተፈጥሮ ማዕድናት በጣም የከበረች እንደሆነ ይታወቃል። ወደ ክልላችን ወደ ቤንሻንጉል ጉሙዝ ክልል ስንሄድ ደግሞ ያ የእውነት ለመናገር ያለው አቅም በሙሉ ወደ ስራ ቢገባ ለክልሉ ብቻ ሳይሆን ለሀገር ሊጠቅም የሚችል እንደሆነ፣ በቅርቡ ክብርነቶም በክልላችን ተገኝቶ ኩርሙክ ላይ የተከፈተው የወርቅ ፋብሪካ አለ። ከክብርነቶም እንግዲህ በቴሌቪዥን የሰማ ነው በአመት እስከ አንድ ሚሊዮን የአሜሪካን ዶላር የሚያስገኝ ፕሮጀክት እንደሆነ ስለዚህ እነዚህ ፕሮጀክቶች በተለይ እየተስፋፉ ቢሄዱ ምክንያቱ አካባቢው በሙሉ በማዕድናት የተከበረ እንደመሆኑ መጠን በእብነ በረድ አለ፣ ከሰል ድንጋይ አለ። እነዚህ ቢስፋፉ የሚገኘው ገቢ በጣም ከፍተኛ ነው የሚሆነው እና ያ ወርቅ ላይ እዛ ኩርሙክ ላይ የተጀመረ ወደ ሌላ አካባቢ ከማስፋት አንጻር በሌሎች ማዕድናት ላይም ስራውን ከማስፋት አንፃር ምን የተያዘ እቅድ አለ የሚለውን ነገር ነው የሚጠይቀው። በመጨረሻ ጥያቄ ከመንገድ ጋር ነው የሚገናኘው። መንገድ እንግዲህ እንደሚታወቀው የሁሉም መሰረት ነው። ሌላ ነገር ይቅር እና ችግር አንድ ሕዝብ ችግር እንኳን ቢደርስበት መንገድ ከሌለ እየታሰበ እንኳን እየተፈለገ ሊደረስለት አይቻልም እና ከመንገድ ከዚህ ከመንገድ ጋር የሚነሱ ጥያቄዎች እኔ ባሊሳሳት በየጊዜው አሁን በህዝብ ውክልና ወደ ክልሎች በምንሄድበት ጊዜ በዋናነት በህዝብ የሚነሱ ጥያቄዎች መንገድ ጉዳይ ነው። ስለዚህ በሌላ በኩል የመንገድ በጣም ብዙ በጀት የሚፈልግ ነው፣ ብዙ ሀብት የሚፈልግ ነው። በአንድ ጊዜ ጥያቄዎች መመለስ ላይቻል ይችል ይሆናል። ነገር ግን ቅድሚያ እየሰጡ ለየትኛው ቅድሚያ እየተሰጡ መስጠቱ ተገቢ ምስሎ ይሰማኛል። ከዚህ ውስጥ ይህን ማንሳት የፈለኩት በ2011 ክቡርነቶ ወደ ስልጣን ከመጡ በኋላ ክልላችን ሲጎበኙ ህዝብን ሲያወያዩ በህዝቡ ካነሳቸው ጥያቄዎች አንዱ ትልቁ የክልላችን ችግር የመንገድ ችግር ነበር። ያን መሰረት አድርጎ ይመስለኛል ክቡርነቶ በሰጡት አመራር ከ2012 ጀምሮ በሶስት ሩት 12 ሎቶች ላይ በጀት ተይዞ እቅድ ተይዞ በበጀትም ተይዞ ኢቨን አንዳንዶቹ አሸናፊዎችም ተለይቶ እስከ ዛሬ ድረስ ግን ወደ ስራ የተገባበት ሁኔታ ያለ። አሁን ይሄ ክልል እንደ አጠቃላይ ስንወስድ ነው። ደ ከዚህ ውስጥ የከማሺ ዞንን ብንወስድ ክቡር ጠቅላይ ሚኒስትር የእውነት ለመናገር የተዘጋ ዞን አምስት ወረዳዎችን ይዘው በአሁኑ ጊዜ ከየትኛውም አካባቢ ጋር ሊገናኝ የሚችልበት ሁኔታ ነው። ስለዚህ እኔ አንድ ከመጽሐፍ ቅዱስ ታሪክ አንድ የሆነ ነገር ማንሳት እፈልጋለሁ። ይቅርታ ስለ እንትን ሳነሳ ማለት ነው አብርሃም በተለይ የሶዶምና ጎሞራ ኃጢአቱ ሲለበዛ መጥፋት እንዳለበት ሲነገር እግዚአብሔር ለአብርሃም ነገረው። አብርሃም ግን ቆሞ ከነዚህ ከዚህ ከሚጠጠፈው ህዝብ ውስጥ ሀምሳ የሚሆኑት ንጹሐን ሰዎች አሉ ለነዚህ ብሎ እግዚአብሔር ይችን ከማጥፋት አይቆጠብም ወይ ብሎ ጠየቀ እተዋሉ እምራለሁ አለ። ኦኬ ከነዚህ ከሀምሳዎቹ ውስጥ አምስቶቹ እንኳን እንትን ቢሆን ለአርባ አምስቱ ብልህ አትምህርም ወይ የሚል ቀጠለ። እንደዛ እያለ የእግዚአብሔር ምህረት ያየጥበት ሁኔታ አለ። የከማሺ ህዝብ ዞን የከማሺ ዞን ህዝብ እውነት ለመናገር በማብራት አስር ዓመት ሙሉ የሚገርመው ደግሞ ከአራት ዓመት በፊት ጀምሮ ለሰብስቴሽን ብር እንደተገኘ አሸናፊ እንደተለየ ወደ ስራ ግን የተገባበት ሁኔታ የለም። የመንገድ ችግር ደግሞ እነሆ አሁን አምስት አመት ሙሉ ከዛ አካባቢ መውጣት የሚችልበት ሁኔታ የለም። የቴሌን ብንወስድ ተመሳሳይ ነው። እነዚህ ሶስቱ ነገሮች የሚነጣጠሉ አይደሉም። ተማሪዎቻችን እኮ ነገ ያን አካባቢ ሊመሩ የሚችሉ ሊመሩ የሚችሉ ልጆች ከሌላ ሀገር ጋር ከሌላ ክልል ጋር ኮምፒት ሊሆን የቻሉ አይደለም። ምክንያቱም አብራት የለም የሚፈልጉትን ነገር ዳውንሎድ አድርገው እንኳን ማንበብ እንዳይችሉ ትልቅ ችግር ውስጥ ነው ያለ ነው እና ክቡር ጠቅላይ ሚኒስትር፣ የእውነት ለመናገር መጠየቅ የፈለጉ በህዝብ ስም መጠየቅ እንፈልገው ከማሽ ላይ የነበረ ችግር ካለ በዚህ ምክንያት እዛ ውስጥ ንጹህ የሆኑ ህዝቦች አሉ ምንም እንትን የሌላቸው ኃጢአት የሌለባቸው በዚህ ምክንያት እኔ ምህረት ተደርጎላቸው እውነት ለመናገር እንትን ቢደረግ ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ።